ከዚህ በላይ ከአብሽ ጋር ባልቀጥል ደስ ይለኝ ነበር፣ ከአቅሜ በላይ ስለሆነ ብቻ ነው እርሶ ፊት እንደዚህ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እንግዲህም ጋሽዬ ማለትም ደግሞ የአብርሽ አባት ለሁለተኛ ጊዜ አብርሽንና ሩታን ለማስታረቅ ተገኝተው ነበረ ትዝካላችሁ ከሰርጋቸው በፊት የሆነ 15 ቀን ምናምን ከሰርጋቸው በፊት 15 ቀን ምናምን ሩታና አብርሽ ለረጅም ቀናት ተኮርፈው ነበር እና ጋሼ ወይንም የአብርሽ አባት ከቡታጅራ ድረስ መጥተው በቤታቸው ተገኝተው አንተም ተው አንቺም ታይ ብለው ሩታና አብርሽን አስታርቀው ነበር። በተለይ ደግሞ አብረሽን ምክንያቱም በዛ ሰዓት ራሱ ጥፋተኛ አብረሽ ነበር ና ተመክሮ እሷም ደግሞ ለመጨረሻ ጊዜ ቅርታ አድርግለት ተብላ ታርቀው ያው ሰርጋቸው ተካሂዷል ማለት ነው እና ደግሞ ያው ሰሞኑን አሁን ላይ የተፈጠረው ነገር ታውቃላችሁ። ነጻነት ከመጣችሁ ወዲህ አብርሽና ሩታ ፍቅር አይደሉም፣ ተጣልተዋል። እና ዛሬ ለመጨረሻ ጊዜ እንግዲህ በራሱ ሞክሯል፣ በጓደኞቹ መክሯል። እሷ ምንም አይነት ፊት ልሰጠው አልቻለችም። ለዛም ጋሽዬን ከቡታጅራ ድረስ አምጥቶ እንዲያስታርቃቸው ሞክሮ ነበረ። ግን እሩታ ምንድን ነው ያለችው? ጋሼ እርስዎ ትልቅ ሰው ስለሆኑ ይረዱኛል ብዬ አስባለሁ። እኔ አብረሽን ልችለው በጣም ሞክሬ አለሁ፣ ግን ከአቅሜ በላይ ነው። በቃ አልቻልኩም። ብዙ ነገር አልፌዋለሁ። ብዙ ነገር አይቼ እንዳላየ አልፌያለሁ። ብዙ ነገር የምችለውን ነገር በሙሉ አድርጊያለሁ። ነገር ግን ከምችለው በላይ ስለሆነ እኔ ከአብርሽ ጋር መቀጠል አልፈልግም ብላለች። እንግዲህ ከዚህ በፊት መጥተው አስታርቀውናል። አሁን ደግሞ ድጋሜ በተመሳሳይ በተመሳሳይ ኬዝ እርስዎ ማስቸገሬ በጣም አፍራለሁኝ። በዚህ መልኩ እርስዎ ፊት መቆሜ ራሱ አፍራለሁ። ምክንያቱም ታውቃላችሁ አስሬ ሰው ሲያስጠርቃችሁ ምናምን ነገር የሆነ ደስ የሚል ማይል ነገር አለውና በጣም እየከበደኝ ነው፣ ግን ከአቅሜ በላይ ስለሆነ ብላ እንግሽግሽ አድርጓት እንግዲህ ለጋሽዬ ተናግራለች ማለት ነው። ጋሽዬም እንግዲህ እንዳሏት ከሆነ ዋናው መጀመሪያ አንቺ ሰላም ሁኚ፣ ደህና መሆን አለብሽ። መጀመሪያ ጤንነትሽ ነው የሚፈልገው። ስለዚህ አንቺን የሚያስጨንቅሽ የሆነ የገባሽበት ይሆናል የሚያስከፋ ነገር ካለ መጀመሪያ ለአንቺ ጤና ነው ማስበው። ከዛ ግን የመጨረሻ እድል ብትሰጩውና አብራችሁ ብትኖሩ አሪፍ ነው ምናምን ነገር ብለው ነበር ጋሽዬ ማለት ነው። እሷ ግን አንገሽ ግሿታል። ልትቀበል አልቻለችም። ምክንያቱም ከዚህ በፊትም የመጨረሻ እድል ስጭው ተብላ ነው ታርቀው። ሰርጉም የፋሲካ ዳግማ ትንሣኤ ጊዜ ነው የተገቡ ታውቃላችሁና ዳግማ ትንሣኤ ሳይሆን በማማቹ ነበር የተጋቡት። ትዝ ካላችሁ ማለት ነው ፋሲካ ሊመጣ አንድ ሳምንቱን ማለት ነው እንደዛ ነውና፣ ከዛ በፊት ታውቃላችሁ በጣም ተጣልተው፣ ያው ጋሽዬ ናቸው የመጨረሻ ድል ተብለው ብለዋቸው የታረቁት ማለት ነው። እና ዛሬ ላይ ግን እሺ ብላ አልታረቀችም። በቃ ተረዱኝ፣ ከሱ እርስዎ ስለሚሻሉ ትልቅ ሰውም ስለሆኑ ይረዱኛል ብዬ አስባለሁ ብላ እንግዲህ ብሶቷን ተናግራለች ማለት ነው። በመሀል ግን አብረሽ ምን አለ መሰላችሁ አብርሽ ምንድን ነው ያለው? እኔ ምን አርጌሻለሁ? ባለፈው ለተፈጠረው ነገር ይቅርታ ብይሻለሁ። እኔ ሰክሬ አልደበደብኩሽም፣ ጠጥቼ ማታ ጠጥቼ አልመጣሁም፣ ከሌላ ሴት ጋር አልጋ ላይ አልያሽኝም። ስለዚህ ለምንድነው የምታካብጁ ሁልጊዜ ለኦዲንስ እኔን እንደክፉ ህዝብ በሙሉ አለ ህዝቡ እኔን እንደ ክፉ እኔ እንደበዳይ አንቺ ደግሞ እንደተበዳይ አድርገሽ ሰው ፊት አቅርበሽኛል ነው እያለ እየወቀሰ ያለው። የሚገርመው ነገር አብረሽ ዛሬም ቢሆን የተጸጸተው ስሙን እያጠፋች ስላለው ነው እንጂ እሷ ስለገባችበት ጭንቀት እሷ ስለገጠማት ነገር አይደለም። አሁን ራሱ እየተከራከረ ያላት ምንድን ነው? እኔን አስጠላሽኝ በሰው ዘንድ እኔ ሰው እንዳይወደኝ ወይም እ አንቺን በዳይ በቃ ተሰቃይተሽ እንደምትኖሪ ከኔ ጋር ጨቁኘሽ እንደምኖር ነው ህዝቡ እያወቀ ያለው። ምክንያቱም አንቺ የምትሰሪያቸው ቪዲዮዎች በሙሉ ሁል ጊዜ በቃ የተሰቃይተሽ አሰቃይች እንደማኖርሽ ነው እያሳየሽ ለህዝቡ ያለሽ ምናምን ብሎ ቅሬታውን ያቀረበው እዛ ጋ ነው እና አብርሽ እውነትም ግን አንዴ አንዴ በልጅነት ትዳር ውስጥ መግባት ይህ ነው ችግሩ። የምሬን እምላችሁ መብሰል አለባችሁ። ገንዘብ ብቻ ስላላችሁ ትዳራችሁን ምንም ሳትቸገሩ ትኖሩታላችሁ ማለት አይደለም። በነገራችን ላይ ገንዘብ በሀያ ዓመት ይገኛል ልብ በአርባ ዓመት የሚባለው ለዛ ነው። አብረሽ ዛሬም ይቅርታ ለተፈጠረው ነገር ሁሉ ይቅርታ አዎ ጊዜ አልሰጠሁሽም አዎ አልሰማሁሽም ብሎ አሁንም በአባቱ ፊት ይቅርታ እንደማለት ጭራሽ እሱ የሚያሳስበው የስሙ መጥፋት ህዝቡ እሱን እንዳልተቀበለው በቃ እሷ ከምታወራው የምሰራው ቪዲዮ ነው አሁንም እያናደደው ያለው ማለት ለምን ይበደልኩሽ ወይ ደብድብ ማነው ሰክሬ ደበደብኩሽ ወይ እንዴ ድሮስ ይሄን ልታደርግ ያምርሃል እንዴ ምን እያልክ ነው እንዴ በቃ በአንተ ትልቅ ማለት አንድ ወንድ ልጅ በትዳሩ ላይ በቃ መጥፎ ሰው የሚባለው አልጋ ላይ መያዝ ነው ሰክሮ መደብደብ ነው ወይስ ምን ማድረግ ነው ለአንተ ከባድ ማለት እንዴ አንተ ሚስትህን እስካልሰማህ ድረስ የራሱ ያስጠየቀሃል ምክንያቱም ጊዜ ልሰጣት ሁሉ ነገር የምትፈልገው ልታደርግላት ግዴታህ ነው ሲቀጥል ደግሞ አልጋ ላይ አልተያዝክም እንጂ ከነፂ ጋር ስለሆንክ ነው ይሄ ሁሉ ህይወቷ ምስቅልቅል ያለው ከነፂ ጋር እሷን የማታውቀው ግን ይመስላለህ ነው? ገብቶሃል? የግድ እጅ ከፍንጅ መያዝ የለብህም። ይሄ ራሱ ሴቶችን ያናድዳቸዋል። ከድሮ ኤክስ ጋ ሲጀምር የድሮ ኤክስ አደለችም ምንም አለምንም፣ ከድሮ ፍቅረኛ ጋ እሷን ተደብቀህ ስትደዋወል፣ ቴክስት ስትላላክ፣ አብረ ሄደ ቡታጅራ እናቴ ጋ ብለህ ከእሷ ጋ እዛ ቡታጅራ መገናኘትህ እንዴ! ግድ አልጋ ላይ ካላሽኝ ነው እንዳሳበህ? ምን አስበህ ነው? ይሄ ራሱ ያናድዳል ሴቶና

ከአንተ አፍ ይቅርታ የሚለውን ነገር መስማት ትፈልጋለች። አንተ ደግሞ ቲቪት ይዘዋል። በፍጹም በቃ ቀለል አድርገሽ ምን ታካብጃለሽ፣ ኖርማል ነው እያልካት ነው። እሷ ደግሞ ኖ ብላ። ሴቶች በነጋችን ላይ እንደዛ ናት ማለት ወንዶች ብዙ ጊዜ ጥቃቅን ነገሮችን አያስተውሉም። በቃ ዋና ዋና ነገር ልክ አብርሽ እንደጠቀሰው፣ አብርሽ አሁን ምን ጠቀሰ? ሰክሬ መጥቼ ማታ ደበደብኩሽ ወይ የሆነ ሱስ ውስጥ ገባ ሆይ፣ ከሆነ ሴት ጋልጋለ እያሸኝ ሆይ። በሱ ቤት አሁን ትልቅ ጥፋት በቃ ለወንድ ልጅ ጥፋት ይሄ ብቻ ይመስለዋል። አረ እባክህ ይሄ ተሳስተሃል፣ የምሬን ተሳስተሃል። ስለዚህ ገና እንጃ ምን እንደምልህ ባላቅም፣ ግን ለሴት ልጅ እሱማ መጨረሻ የፍቺ የፍቺ የመጨረሻ ነው እሱ ጥፋትህ ማለት ነው። ይሄ ግን እሷን ሳታስፈቅድ የሆነ ነገር ማድረግ በራሱ ለሴት ልጅ ትልቅ ቦታ አለው። ገብተዋል አይደለ? ስለዚህ ገንዘብ ስላለህ አግብተህ ደስተኛ ህይወት እኖራለህ ማለት አይደለም። ምክንያቱም ሴት ልጅ ብዙ ወንዶች እንደሚሉት ትበያለሽ፣ ትጠጫለሽ ምንጎደለብሽ አርፈሽ ኖሪ አይደለም። እንደዛ አይደለም። አንዳንድ ሰዎች አሉ አንዳንድ ወንዶች ማለት ነው። ቅርታ አድርጉልኝና ማለት አስቤዛ ቤቱን ፉል ያደርግና እሱ እንደፈለገ ይሆናል። ከዛ የትርክ የትረን የቀራሁና ምስትሉት፣ ምንጎደለሽ ያለቀ ነገር አለ ቤቱ ሙሉ አይደለ፣ አርፈሽ እየበላሽ አትኖሪም የሚል ወንድ ስላለ ማለት ነው። ገብቷቸዋል። ይሄ አይደለም ሴት ልጅ የምትፈልገው። ትኩረት ትፈልጋለች፣ እንክብካቤ ትፈልጋለች፣ በተለይ ጊዜ የሚሰጣትን ሰው ትፈልጋለች። ሲቀጥል ደግሞ እምነት። አሁን የሆነ ቤት ማለት ነው፣ የሆነ ቤት መሰረት ከሌለው የፈለገ ቢያምር ፎቁ ቢረዝም የሆነ ሰዓት ላይ ይወድቃል፣ ያ ማለት ይፈርሳል። ፍቅርም ሆነ ትዳርም ሆነ እምነት ከሌለው በቃ የሆነ ሰዓት ላይ ፍርስ እንደሚል ማወቅ አለባቸው። የፍቅር ወይንም ደግሞ የትዳር ዋና መሰረቱ ምንድን ነው ካላችሁ እምነት ነው። አብርሽ ደግሞ ሩታ እንዳታምነው አድርጎ ልቧ በቃ በፍጹም ለሱ ቦታ እንዳይኖራት አድርጎ አድርጓታል። ምክንያቱም አንድ ያለፈች ሁለት ያለፈች ሶስት ያለፈችው ልጁ ባሰበት ማለት ነው። እና በጣም ያናደጃትና አሁን እንደዚህ ያንገሸገሻት ነገር ምንድን ነው ነፂን እንዳታገኛት ወይንም አብረን ሄደን እናገኛት ስትለው አላቃት። መጀመሪያ አላቃትን ብሎ ሸመጠጠ። ከዛ ደግሞ አዎ ጓደኛ የነበረች ብሎ አመነ። ከዛ ደግሞ ሰርጋለኝ ቡታ ጅራ በዛውም እናቴ ጋ ሄጄ የአንቸና ብቻችንን ነገር ላስፈጽም ብሎ ሄዶ ቡታ ጅራ ሄዶ እናቱ ቤት አላረፈም ነበረ፣ ያረፈው ቤት ሆቴል ነው። አስቡት እንግዲህ እናታቸው ሀገር ሄዳችሁ ሆቴል ሲይዝ ማለት ነው። ያ ብቻ አይደለም፣ ነጺን ደውሎ አግኝቷታል፣ ጊዜ አብሮ አሳልፈዋል። ገብቷቸኋል አደለ? መጀመሪያ ካዳት በአብሮሽ ፊትን ያስጠየቃት ያስጠየቀችው ወታጀር እንድሄድክ ነፅን አግኝተሀት ነበር አላገኘሀትም? ሲባል አላገኘዋትም ብሎ ሸመጠጠ። ይሄው በቪዲዮ አለ። በነገራችን ላይ በሩታ ቻናል በፊት የዛሬ ስንት ቀን የተለቀቀ አላገኘዋትም ብሎ ሸመጠጠ። በኋላ ግን እንድትገናኙ ነጽ በውስጥ ለሩታ ስትልክላት አመነ። በቃ አዎ አግኝቻት አለው አለ። ለምን ዋሻት? አያቸው አይደለ? ከዛ ወዲህ ግን የእሱን ማመን ተሳናት ማለት ነው። በነገራችን ላይ አትዋሹ ማለት አንድ እንኳን ከዋሻችሁ ያ ነገር ከሌላ ሰው አካል ከምሰማ በፊት ራሳችሁ ተናገሩ። ባለፈው ዋሽቼ ነበረ፣ ግን ይቅርታ ብላችሁ ቶሎ ብላችሁ። ግን ከሌላ ሰው ከሰማችሁ ብትናገሩ ራሱ ማንም አይሰማችሁም። ሁለተኛ ደግሞ አትታመኑ ማለት ነው። እና እንደ ውሸት በጣም የሚያስጠላ ነገር የለም። አሁን የአብርሽ ውሸቶች ስለተደራረቡ ነው እንጂ የምር ሄዶ ነጽ ማግኘቱ ብቻ አይደለም ሩታን እንደዚህ ያደረጋት። በጣም ውሸታም ነው ማለት ነው ልጁ። በቪዲዮ እንኳን እየተቀረጸ አሁን የምር ግን ታውቃላቸው ዩቱበሮች ናቸው። ሁሉም የሚያወሩት ነገር ላይፋቸው ሚዲያ ላይ ነው። ግን የውሸቱ ብዛት ሚዲያ ላይ እንኳን የተናገረውን ድጋሜ ሌላኛው ሚዲያ ላይ ይዋሸዋል ማለት ነው። ይሄ ደግሞ በጣም መጥፎ ነገር ነው። አስባችታል በቪዲዮ እያለ እያወቀ ከዋሸ ዝም ብሎ ከካሜራ በስተጀርባ ደግሞ የሰው ልጅ ምን ያክል እንደሚዋሽ ነው ማሰብ ያለባቸው። ስለዚህ ምን ፈልጌ ነው ሩታ እንደዚህም ሆኖ ጋሸ መጥተው ልትታረቅ አልቻለችም። እኔ በቅቶኛል አልፈልግም ብላ ትታቸው ሄዳለች ማለት ነው። ስለዚህ ይሄ ማለት ጋሽ የሚያክል ነገር መጥተው ማለት የባሏ አባት፣ በዛ ላይ በጣም የምትወዳቸው የምታከብራቸው፣ በዛ ላይ ደግሞ ከቡታጅራ ድረስ እነሱ ለማስታረቅ መጥተው ሩታ ግን አልፈልግም ብላ ዛሬም ሳተስማማ ትታቸው ሄዳለች ማለት ነው። አብርሽ ግን ዛሬ ምልሃለሁ አንተ ወደ ራስህ ተመለስ። አንተ አሁንም እየገረመህ ያለው ስምህን እያጠፋች ስላለ ኦዲንሶች እየተቀየሙህ ስለሆነ ምን አይነት ልጅ ነው ለካ እንደዚህ አይነት ነው እንደ ምናምን እያሉ የሩታ ደጋፊዎች እና የፍቅር ደጋፊዎች ጠምደውሃል አሁን ላይ። ምክንያቱም ስራህ ልክ ስላልሆነ አንተ ደግሞ በጣም እየከፋህ ነው። ለምን በፊት አብርሽ አብርሽ የሚሉ ደጋፊዎች ራሱ ዛሬ ላይ እንዴ፣ አብርሽ ለካ እንደዘነሰው ነው እያሉ እየተውህ ወደ ሩታ ሄደዋል። ለዛ አንተ ምን ተሰማህ? መጥፎ መጥፎ። እንዲሆን ሩታ ስለምትናገር ነው፣ ሁሌ በደለኝ ስለምትል በቃ። በሩታ ሩታ ከምትናገረው ነገር የተነሳ ህዝቡ እንደጠላህ ታውቃለህ። ግን አይደለም እኔ ሩታ ባንሳ እኛ ኩ እያየን እኮ ነው አይደል? እንዴ የግድ ያንተ ጥሩነት ወይንም ያንተን ጥሩነት ወይ ያንተን ክፉነት ከርታሪ ለመስማት ያለብን ከምንናየው ከላይፋችሁ ራሱ አይተን ማወቅ አያቅተንም ማለት ነው። ለማንኛውም ዛሬም ይቀርሃል ማለት ነው። የምር ዝቅ ብለህ ይቅርታ እስካላልክ ድረስ፣ ጥፋትህን እስካላመንክ ድረስ መቼም ይቅርታ እንደማትልህ ማውቅ አለብህ። ለማንኛውም ይሄ ቲቪትህ ምንም አያደርግልን በተለይ በትዳር ውስጥ ማለት ነው። ዝቅ ማለት ግድ ነው ይሄ ውርደትም አይደለም የምትወደውን ሰው ላለማጣት ዝቅ ብትል ኖርማል ነው እንጂ ምንድን ታካብጃለሽ ምንድን ነው ምንድን በቃ ቅልል ያደረከው እንዴት ነው ቅልል የምታደርገው ያደረከው ነገር ከባድ ነው የሚያናድድ የሚያበሳጭ ድጋሜ እንዳትታመን የሚያደርግህ ነገር ነው ስለዚህ ህዝቡም ደግሞ ጅል አይደለም። ሩታ ስላለቀሰች ሩታን የሚያምን አንተ ደግሞ እዚጋ ጨዋ ጨዋ ስላጫወተች ጨዋ አንተን የሚያምን አይደለም። እኛ ማሰቢያ ጭንቅላት አለን፣ የምናይበት አይን አለን፣ የምንሰማበት ጆሮ አለን። ስለዚህ አትሽለጥለጥ ማለት ሰው እንዲወድህ ጻድቅ ጻድቅ አያድርግ። በቃ ሰው እኮ ማለት ነው አንዳንዴ ትክክለኛ ሰው ስትሆኑ አፋችሁ ባያወራ ሰው ድርጊታችሁን አይቶ ይረዳቸዋል። ስለዚህ ብዙ ጊዜ ሰው ጻድቅ እንዲሏችሁ ወይም ሰው ጎበዝ እንዲላችሁ ሰው ለጋሽ ደግ እንዲላችሁ የሆነ በቃ ካሜራ ፊት ሽለጥለጥ ምናምን ነገር አይደርጋችሁ። ምክንያቱም ኑሩ፣ ትክክለኛ ህይወታችሁ ከሆነ የምታሳዩት ነገር ሰው ማለት ነው፣ ባታወሩም ባትናገሩም ሰው አይቶ ይረዳችኋል ነው የምላችሁ። ስለዚህ ራሳችሁን ለማስተዋወቅ መከራ አትብሉ። በቃ ትክክለኛ ሰው ከሆናችሁ ሰው ራሱ እናንተን ጠልቆ የማወቅ እንትን አለው፣ ምንድን አቅም አለው። ስለዚህ እኔ እንደዚህ ነኝ ለማለት ራሳችሁ በራሳችሁ የሆነ ቦታ ላይ አታስቀምጡት። በቃ እናንተ ላይፋቸውን ኑሩ። ሰው ደግሞ እያየ እናንተ ምን አይነት ላይፍ እንዳላቸው አይቶ ይረዳል። በቃ በራሱ ሰዓት ሰው ይረዳል እንጂ ሩታ ስላለቀሰች አብርሽ ጎዳት ማለት አይደለም፣ አብርሽ የሆነ ነገር ስላለ። ስለዚህ አንተ መጀመሪያ ጥሩ ሁን እንጂ ሰው የአንተን ጥሩነት ማየት አያቅተው ማለት ነው። ለማንኛውም ውድና የተከበራቸው የቻናል ቤት ሰዎች የዛሬ ቪዲዮ ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህናው ነው።